ን ፈቅታለች። እግዚአብሔር ስም እናመሰግናለን። ሁላችሁም አጨውጭባችሁ ደስታችሁም ዝለጡ ሁነ ሳውረሲ ወደቁ፣ ምክንያቱም ብቃት የላቸውም። ይህን እናገራለሁ ብቃት የላቸውም። አፋኋችሁ ነው ለወደፊትም አጠፋችኋለሁ እያለ የሚነግረንን መስማት ካልቻል ማን ቢነግረን ነው የምንሰማው? ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ዶክተር ቤተሰቦች ሰዎች እንደምን አላችሁ? ከአዲስ አበባ ከተማ አስተዳደር ቀደም ሲል በኮሪደር ልማት በእድሜ ምክንያት ፈርሶ ለነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህንጻ መትክ አዲስ ዘመናዊ ሁለገብ ህንጻ ገንብቶ አስረክቧል። የኢትዮጵያ መንግስት አፈነ አረደ የሚሉ ዜናዎች ለመናገር በሚመስል መልኩ የሞት መድቡን የምትመራው አዳንቻ ወይም ተገኝታለች። ዝናቡ ልገረው በሰሞኑ ዘመቻ ማዕበል በማለት መንግስት የጀመረውን ጦርነት አስመልክቶ መግለጫ ሰጥቷል፣ ይዘንላችኋል። ናሁ ሰንይ በሕይወት አለ የሚል መረጃም እየወጣ ይገኛል እኛም አጠናክረን ይዘንላችኋል። በሕይወት አለ ወይም የለ የሚለው መፍትሄውንም ታገኛላችሁ። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ከአዲስ አበባ ከተማ አስተዳደር ቀደም ሲል በኮሪደር ልማት ና በድ ምክንያት ፈርሶ ለነበረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ህንጻ ምትክ ከአዲስ ዘመናዊ ሁለገብ ህንጻ ገንብቶ አስረክቧል። ይህንን ህንጻ በአራዳ ክፍለ ከተማ ፒያሳ አካባቢ በሚገኘው ቤተ ክርስቲያኗ ይዞታ ላይ በተለምዶ መሐመድ ሙዚቃ ቤት ተብሎ በሚጠራው ስፍራ የተገነባ ሲሆን በከተማ አስተዳደሩ በጀት በአንድ ዓመት ጊዜ ውስጥ ተጠናቋል። የምረቃ ስነ ስርዓቱ ላይ ብፁዓ አቡነ ማቲያስ፣ ከንቲባ አደነች አበበ፣ ብፁዓን ሊቀነ ጳጳስና በከተማ አስተዳደሩ ከፍተኛ አመራሮች በተገኙበት ተካሂዷል። ሞት፣ ግድያ፣ አፈና የበዛባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሞኑ ሁሉ ጆሮ የሚከብዱ ዜናዎች ስንሰማ ነበር። ለዚህም የዝቋላ አባቶችን ጨምሮ ሌሎችን ብንመለከት ብዙ አባቶች ወደ እስር ቤት ተወርውረው ምላሽ አልባ ሆነዋል። አንዳንዶችም የት እንደደረሱ እንኳን ሳይታወቅ ወራት ዓመታት ተቆጥረዋል። ፖለቲካ ጣልቃ ግብነት የሚያስጨንቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብፁ አባቶች ሳይቀሩ መከፋፈል ፈጥረው እንደነበር አይዘነጋም። የብሔር ፖለቲካ ወደ ፊት ወደ ኋላ ሲወዘውዛትም ይታያል። ብፁዕ አቡነ አብርሃም፣ ብፁዕ አቡነ ጴጥሮስ አምርረው የሚተቿቸው አቡነ ሳውሪዮስ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኃላፊ ሆነዋል። መንግስት በራሱ ታዛዥ የሆኑለትን በመምረጥ የብሔር ፖለቲካ ቤተ ክርስቲያኗን ሲያምሳት ይስተዋላል። በትናንት ነውም የተደረገው ሲሆን አቡነ ሳውሪዎስና ምስሎቻቸው የተበረከተላቸውን ህንጻ ህዝቡን ለማታለያነት ተጠቅመውበታል። በዚህም በኢትዮጵያ መንግስት ለሚታሰሩት ለሚሞቱት ምእመና ና ካህናት ግድያ ግድ ሳይሰጣቸው ቀርቶ ተመልክተናል። ብፁህ አቡነ ጴጥሮስ ስለ አቡነ ሳውሪዎስ ድክመት እንዲህም ብለው ነበር። አቡነ ሳውሪዎስ ይወደቁ፣ ምክንያቱም ብቃት የላቸውም። ይህን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ አስራ ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው የሚሰውየ ቤተ ክርስቲያንም ቢይዙ እነዚህ ሰዎች ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ገረተሰብ በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተ ክርስቲያኑ ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ቃል ልጠቀም፣ ይቅርታ፣ ሁሉንም ጋፍ ወዲህ ልብላው የሚል የሽግ አስተሳሰብ ያለው ነገር ነው ይሄ አሁን እዚህ ላይ ነው እንግዲህ እነዚህ ሰዎች ቤተ ክርስቲያን ሳትሆን አይምሯቸው ውስጥ ያሉት ቤተ ክርስቲያን የምትሰጠው ጥቅም አሁንስ አውሪዎስ ያሉበትን አገረ ስብከት እንኳን መምራት አይችሉም በማለት በይፋ ተናግረው ነበር። ታዲያ ሰነፍረኛ የሚፈልገውና ሐሜት ከሴት ብላ እያነገሰው የኢትዮጵያ መንግስት አሁንስ አውሪዎስን ወደ ስልጣን አምጥቶ ሸልሟቸዋል። በቀጣይ መረጃችን አማራፋኑ በጎንደር ግዛት የነበረውን አውሰና አንዳርጌን የሚመለከት አዳዲስ መረጃዎች እየወጡ ነው። ከዓመት በፊት በአዲስ አበባ ሚሊኒየም አዳራሽ አካባቢ በጀግንነት የተሰው ናሁሰናይ አንዳርጌ በህይወት መኖሩ ተሰምቷል። ለዚህም ማህበራዊ ሚዲያ የሚዘዋወረው የናሁሰናይ አንዳርጌ ምስል ዛሬ ወጣ ሳይሆን በጎንደር በነበረበት ጊዜ ወጣ መሆኑን አረጋግጠናል። ይሁንም እንጂ በሰሞኑ የፌዴራል ከፍተኛ ፍርድ ቤት በናሁሰናይ አንዳርጌ ዙሪያ ምስክር ማሰማቱን ደርሰንበታል። ጀግንነቱን የሚመሰክሩለት የአማራ ፋኖ አራት ኪሎን ለማስገባት ከመፈለጉ የተነሳ አዲስ አበባ ሚሊኒየም አዳራሽ አካባቢ ተኩስ በመክፈት በተኩስ ልውውጥ እንደተሰዋ ተሰምቶ ነበር እየደረሱ ያሉ መረጃዎች እንደሚያሳዩት ከሆነ ነው ተወሰነ አንድ አርጌ በተኩስ ልውውጥ ህይወቱ እንዳላለፈና አሁንም በህይወት እንዳለ ያመለከቱ ይገኛሉ። በመጨረሻ መረጃችን የአማራ ፋኖ በጎጃም ወታደራዊ አዛዥ የሆኑ ዝናቡ ልገረው መግለጫ ሰጥቷል። ከሰኔ 19 10ኛው ወር 2017 ዓ.ም እስከ ሰኔ 23 10ኛው ወር 2017 ዓ.ም የተደረጉ ውጊያዎች የጠላትና አጠቃላይ እንቅስቃሴ በተመለከተ ወደ ጎጃም አዲስ ተጨማሪ ጠላት ኃይል የገባው ብዛት ከአምስት ክፍለ ጦር በላይ ሲሆን ከወሎ፣ ከጎንደር፣ ከወለጋ፣ ከአዲስ አበባ እንዲሁም ከሁሉም ክልሎች የተውጣጣ የጠላት ኃይል በማሰማራት የአፋጎን አመራር አማራር ታርጌት ያደረገ ዘመቻ ማዕበል በሚል ስያሜ የማጥቃት ሙከራ ያደረገ ሲሆን ይህንን ተልካሻ ተግባሩን መከላከል ብቻ ሳይሆን መልሶ ማጥቃት አስደናቂ ድል ተፈጽሟል። በዚህም መሰረት ጠላት ዘመቻ ወረራ ያደረገባቸውና በእነሱ ቅድ ከበባ ያደረጉት ቦታ አንደኛ መነሻውን ገነት አቦ አድርጎ ቋሪት ከተማን በመቆጣጠር በድጋ አዳሞች የበርታ ሐሙስ ገበያ መዳረሻውን ድጋዳሞት ጫት ዋርካና ልጅ ንጉስ ያደረገ ሰባተኛ ክፍለ ጦር ሁለተኛ መነሸውን ደቡብ ጎንደር አድርጎ አዲት ገራገር ዋሸራ መዳረሻውን ደብረ መድኃኒትና አሸመንጎ ጎንደር ያደረገ ሰባ አራተኛ ክፍለ ጦር ሶስተኛ መነሸውን አዲት አድርጎ በጎሽዬ ብራድማን አቋርጦ መዳረሻውን መርጦ ለማርያም ያደረገ ሰባ አራተኛ ክፍለ ጦር አራተኛ መነሸውን ድጋዳሞት ፈረስ ፊት በማድረግ መዳረሻውን ደግሞ ፍልቅልቅ አረፋ ያደረገ 25ኛ ክፍለ ጦር አምስተኛ መነሻውን ድጎ አድርጎ ከወይኗ ኃይል በማስጨመር መዳረሻውን አሙስ ገብያ ደነቄ ያደረገ 72ኛ ክፍለ ጦር፣ ስድስተኛ መነሻውን አዴትና ጎንጂ ያደረገ መዳረሻውን ገራገራ ዘማ ያደረገ 59ኛ ክፍለ ጦር፣ ሰባተኛ መነሸውን ሞጣ ያደረገ መዳረሻውን አስተሪዮ በማድረግ 72ኛ ክፍለ ጦር የጠላት ጦር ከበባ ለማድረግ ውጊያ ከፍቶ ውጊያ ከጀመረ ዛሬ አምስተኛ ቀኑን አስቆጥሯል። ጠላት በገባባቸው አካባቢዎች የተለመደውን ንዑፃን የመጨፍጨፍ እና የአርሶ አደሩን እህል ጎታ በመገልበጥ ዘርፊያ ፈጽሟል አውድሟል። የአስነዋሪ ተግባሩ የተለመደ የአረመን አብይ አገዛዝ ቢሆንም የአሁኑ ግን የተለየ የሚያደርገው ደግሞ ሁሉ አቀፍ ዘርፊያ ማካሄዱ ነው። እዚህ ተግባሩ ከፍተኛ ብስጭትና ልብ አስጀራሽ ውጊያ በማድረግ አጠቃላይ የገባውና ከበባ ለማድረግ ሙከራ ያደረገውን የጠላት ኃይል አፋጎ ሁለተኛ ተፈራ ዳምጤ ክፍለ ጦር፣ ደጋ ዳሞት ብርጌድ፣ መብረቁ ብርጌድ፣ መዝገቡ ጮኬ ብርጌድ፣ ዮሐንስ አለማየሁ ብርጌድ እና መዝገቡ አለልኝ ብርጌድ፣ የድርጅቱ ልዩ ኮማንዶ ያበራ ዳሞት ሻለቃ የሁለተኛ ክፍለ ጦር ጥምር ጦር ጠላትን እንዳመጣጡ በመመከት በጸረ ማጥቃት ውጊያ ጠላትን በማሽመድመድ ሊያሳካ ያሰበውን ዓላማ በማዛባት ሊማርክ የመጣን ኃይል ተማርኮ የፋኖን ውጊያ ምት መቋቋም ሲያቅተው በሸሸበትና በተከበበበት ቦታ ንጹሐንን ጨፍጭፏል። በዚህ ውጊያ ጠላትን በሚገበው ቋንቋ እናግረን በርካታ ሙት፣ ቁስለኛ፣ ምርኮኛ አድርገን መልሰነዋል በማለት መግለጫውን ሰጥቷል። ለሰዓቱ ብታደምጡት ያልነው መረጃ ይህንን ይመስል ነበር። በቀጣይ በሌላ ርዕስ እስክንገናኝ በያላችሁበት የዓለም ዳርቻ ጀሪግጠማችሁ